ፊቅ ወደ ነበረበት ሁኔታ ተመልሷል ከዛ ሁሉ ዝባዝንኬ ከዛ ሁሉ ነገር ከዛ ሁሉ ፈተና እግዚአብሔር አውጥቶት አሁን እንደነበረው ሆኗል ማለት ነው ቶውፊቅ ወዳጆች ቤተሰቦች አድናቂዎች እንኳን ደስ አላችሁ እንኳን ደስ አለን ወደ ስራው ተመልሷል ወደ ቤቱ ተመልሷል የነበረበት ችግር ትልቅ የሚባል ነገር ነው የሰው ህይወት ነው ያለፈው ሆኖም ግን ያው ሚዲያ ላይ ብዙ ሚስጥሩን አላወጡትም። አንዳንድ መረጃዎች በሚያሳዩት ነገር ላይ ተመርኩቼ ስናገር ግን የመኪና አደጋ እሱ ድራይቭ እያደረገ ነበረ። ውስጥ የነበረ ሰው ከተሳፋሪዎች ውስጥ ማለት ነው አንዱ ህይወቱ ያልፋል። እሱ ደግሞ ቤተሰቡ ነበረ። እንዴት ሆኖ ወይም ምሕረት ይቅርታ አድርገውለት ሊሆን ይችላል ዛሬ ላይ እሱ ጠፍቷል፣ ተደብቋል ተብሎ ነበረ። አሁን ላይ ግን እንደ አዲስ ቪዲዮ ላይ መታየት ጀምሯል። ወደ ስራው ተመልሷል። ወደ ቤቱ ተመልሷል። ማሪና ያለችውንም ነገር አስቀምጠላችኋለሁ። ማሪና ማለት የቅርብ ጓደኛው ነች፣ ብዙዎቻችን እናቃታለን። እንኳን ደስ ያላችሁ ለማለት ነው። እንደዚህ ሚዲያ ላይ የሚታዩ ሰዎች ሲጠፉ የጠፉ ብለን ብንጠይቅ መልካም ነው። የሰው ልጅ ፈልጎ ወይም ምንም ብሎ አይደለም ችግርን ወደ ራሱ የሚያመጣው። እግዚአብሔር ማለፍ ባለብን ህይወት ውስጥ ማለፍ ስላለብን ብዙ ነገሮች በህይወታችን ውስጥ ይገጥሙናል። ይሄም ልጅ ደግሞ ይሄ ትልቅ የተባለ ነገር ነው እየገጠመው የነበረው እና ከሚዲያ ላይ ሰው ሲጠፋ ማይጠፋ ሰው ታዋቂ የተባሉ ሰዎች ሲጠፉ እየደረሱ ብለን ብንጠይቃቸው መልካም ነው። እንዳልኳቸው ሌሎች ዩቱበሮች አሁን እኔ በተለይ በተለይ ሚዲያ ላይ መጥፋት የለባትም ብዬ የማስባት አዲስ አለም ትዩብ ነበረች የምሬ ነው የምላችሁ በጣም ነው የምታሳስበ እውነት ገለዋት ይሆን ምን ደርሶባት ይሆን ብዬ ነው የማስበው ወይስ ደግሞ እነዛ ህፃናቶችን ምን አደረጉባት ይሆን ብዬ ነው የሚጨነቀው እና ኒሀው ደስ ብሎኛል ቶውፊቅ ወደ ስራው በመመለሱ ያው ራሱን ትሬት ማድረግ ይኖርበታል ወይም ደግሞ ለራሱ ጊዜ መስጠት ይኖርበታል። ለዛም ይሆናል በቪዲዮ ሞር ያልመጣው። ቀላል ነገር አይደለም፣ የደረሰበት ትልቅ እና ከባድ የሚባል ነገር ነው። የሰው ህይወት፣ የሰው ህይወት ብቻ ሳይሆን ደግሞ ቤተሰባችሁ ሲሆን በጣም ከባድ፣ ለደስታ የታሰበው ወደ ሀዘን ተቀይሮ ባላሰበው መንገድ ነገሮች በዚህ መልክ ሄደውበታል።